ሰላም ሰላም፣ ጤና ይስጥልኝ ወደ ኪዶ አበሻዊት ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ? ሁላችሁንም በያላችሁበት ሰላምታ ይደረሳችሁ እያልኩ ዛሬም በሌላ አዲስ ቪዲዮ ተመልሼ የመጥቻለሁኝ። ለዚህ ዩቲዩብ ቻናል አዲስ እንግዳ ከሆናችሁ ወይንም ድንገት እግር ጥሏችሁ ከሆነ የመጣችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁኝ። እንዲሁም ቪዲዮን ከወደዳችሁ ደግሞ ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ዛሬ እንደምታዩት መግቢያ ላይ ያያችሁት ቪዲዮ ያው ለእናንተም አዲስ እንደሚሆን ተስፋ አደርጋለሁ ለሁሉም ሰው አዲስ የሆነ ቪዲዮ ነው ምክንያቱም የእርግዝናም ሆነ የሌሎች ቤቢሻወር የመሳሰሉ ቪዲዮዎችን አላየንም ስለዚህ ነገር ግን አርቲስት ሀና መርህተ ፀዲቅ ሁለተኛ ልጅ እናት ወይንም ደግሞ የአርቲስት ነብዩ እንድሪስ ሁለተኛ ልጅ አባት ሆነዋል ማለት ነው ሁለተኛ ልጅ እንግዲህ ምንም ነገር የእርግዝናም ሆነ የቤቢሻወር ፎቶ ሳናይ ልጅ ተመጥቷል ወይም ደግሞ የሁለተኛ ልጅ እናት እና አባት ሆነዋል ማለት ነው። እንኳን ደስ ያላችሁ ማለት እንፈልጋለን። በነገራችን ላይ አርቲስት ሀና ከዚህ በፊትም የመጀመሪያ ልጇን ያው ቆንጆ የሚያምር ልጇ ያው እዚህ ጋር አስገብቼ የላቸዋለሁ ፎቶ ማየት ትችላላችሁ። በጣም ለነገራችን ላይ ተተኪ አርቲስት ይሆናል ብዬ ተስፋ አደርጋለሁ። በጣም አክቲንግ ላይ ጎበዝ ነው እና እሱን ስትወልድም እንደዚሁ ምንም አይነት የእርግዝና ፎቶዎች አላየን ነበር። ወደ መጨረሻ አካባቢ ነው አንድና ሁለት ፎቶ የለቀቀችው እንጂ የእርግዝና ፎቶዎቿን ምንም አይነት የእርግዝና ፎቶዎች እንደ አርቲስቶች አልለቀቀችም። እንዲሁም ደግሞ ቤቢ ሻወር አልነበረም። ምናልባት ያው ለሚዲያ ያልተለቀቀ ነገር ግን ለራሷ ለሚሞሪ ያስቀመጠቻቸው ቪዲዮዎች ሊኖሩ ይችላሉ። ማለት እንደ ቤቢ ሻወር ምናምን ሊኖር ይችላል። ነገር ግን ምንም አይነት እርጉዝ መሆኗን እንኳን ወይም ነፍሰጡር መሆኗን ሳናውቅ እንግዲህ የሁለተኛ ልጅ እናትና አባት በመሆን ሰርፕራይዝ አድርገውነን በጣም ደስ ይላል። እንኳን ደስ ያላችሁ ልጆቻቸው ያሳድግላችሁ ማለት እንፈልጋለን። እንዲሁም ደግሞ ለአርቲስት ሀናና እንዲሁም ደግሞ ለነብዩ እንድሪስ አድናቂዎችና ወዳጆች እንኳን ደስ ያላችሁ ማለት እንፈልጋለን። እንግዲህ በልጅነት የተጀመረ ፍቅር ተማ በትምህርት ቤት የተጀመረ የሀይስኩል ተማሪዎቹ ነው የተጀመረ ፍቅር ነው ለዚህ በቅቶ አሁን ይኸው የሁለተኛ ልጅ እናትና አባት ለመሆን በቅተዋል ማለት ነው። እንዲሁም ሁለቱም በየግላቸው በጣም ስኬታማ የሆኑ አርቲስቶች ናቸው። ሀናም ታውቃላችሁ፣ በጣም ተወዳጅ አርቲስት ናት። በዘመን ድራማ ላይ ዳናዊት በመሆን የሰራችው ድራማ ላይ ሁላችንም እናውቃታለን። በጣም ተወዳጅነትን ያተረፈችበት እንዲሁም ደግሞ እውቅናን ያተረፈችበት ድራማ ነው ዘመን ድራማ። እኔ አወኳት እውነት ለመናገር በዛ ነው። ከዛ በፊት ድራማዎችም ሆኑ ፊልሞች ይኑሯት አይኑሯት አላውቅም፣ እንግዲህ አላየሁም ማለት ነው ምናልባት ካላት ሜንሽን አድርጉኝ አየዋለሁኝ። ግን በደንብ የታወቀችው እዛ ላይ ነው። እንደ አዲስ ግን አልነበረችም። በጣም ነባር የትወና ብቃት ያላቸው አርቲስቶች እኩል ነበር የሰራችው። በጣም ተወዳጅነትን ያተረፈችበት ድራማ ነው። እንዲሁም ደግሞ ነብዩ የተለያዩ ፊልሞች ላይ ከጀርባ በመሆኑ ጽሑፎችን በተለያዩ ነገሮች በደንብ በሰፊው የሚንቀሳቀስ ጎበዝም ተዋናይ ነው። እንዲሁም ደግሞ በቅርቡ ጸጉር ቤት የራሱን የወንዶች ጸጉር ቤት ከፍቷል ማለት ነው። በሌሎችን ቢዝነሶች ያው እንደሚንቀሳቀስ ነው የምንመለከተው። እንዲሁም ዩቲዩብ ቻናልም ነበራቸው ከዚህ በፊት ዩቲዩብ ቻናል ጀምረው ነበር። በነገራችን ላይ አርቲስቶች ዩቲዩብ ላይ ብዙ ፊታችሁን አታሳዩ የምለውን ነገር ብዙ ሰዎች ብትቃወሙኝም ግን እውነታውን ነው እኔ የምናገረው። እዚህ ላይ አሁን ለምሳሌ ነብዩና ሀና ጀምረው ነበረ በደንብ ዩቲዩብ ላይ፣ በኮረና ወቅት ያው እንደምታውቁት አርቲስቶች ላይ ብዙም ስራቸው ቀዝቀዝ ብሎ ነበር። ምክንያቱም መውጣት ከሌሎች ሰዎች ጋር ብዙ መገናኘት ስለማይፈቀድ ስራቸው ቀዝቀዝ ስላለ በዩቲዩብ መጥተው ነበር በዛ ወቅት ማለት ነው። የተለያዩ ፕራንኮች የተለያዩ ነገሮች ግን እንደማይሆን ሲያዩት ግን ወዲያውኑ ያቆሙት። በነገራችን ላይ ሌሎች ነገሮች ሊለቁ ይችላሉ ግን እንደዛ ያው እንደ ድሮ ፕራንኩና ምናምን የሚሉት ነገርን ተተው ማለት ነው። እና በዩቱብ የሚንቀሳቀሱ ነበር። አሁን ደግሞ ከትወናው ባሻገር የወንዶች ፀጉር ቤት ከፍቷል ነብዩ ማለት ነው። ባለቤቷ የወንዶች ፀጉር ቤት ከፍቷል። እንዲሁም ደግሞ የውሀና ከዚህ በኋላ ብዙ በትወናው ወደፊት ወደ ስክሪን አልመጣም የሚል ኢንተርቪው ሰጥታ ነበር። ማለት ያው ከጀርባ ያሉ ነገሮችን ለመስራት ጽሁፎች ላይ የተለያዩ ነገሮች ላይ እንደምትሳተፍ እንጂ ወደፊት የሚመጡ ድራማ ነገሮች ላይ ምናም ብዙም እንደማትሳተፍ ተናግራ ነበር። ያው ለነገሩ አሁን ልጆችም ስለመጡ ምናልባት ለልጆቿም ጊዜ ለመስጠት ለቤቷም ጊዜ ለመስጠት አስባ ሊሆን ይችላል። እኛ ግን ምን እንላለን? ይበልጥ በድራማው ብትመጪ፣ በጣም ጎበዝ እና የራስሽ የሆነ ተስጦ ያለሽ ልጅ ነች እና በድራማ ብናይሽ እንደ አንድ አድናቂና ተመልካች እመኛለሁኝ። እንዲሁም ደግሞ በጣም ደስ የሚሉ ባለትዳሮች ናቸው። ብዙም የሚዲያ ሰው አይደሉም። በተለይ ሀና ብዙም የሚዲያ ሰው አይደለችም። አሁን እንኳን ሁለተኛ ልጅ መውለዷ ምንም አይነት ኢንፎርሜሽን የሰጠችው ነገር የለም። ይህንንም ፎቶ የለቀቀው ባለቤቷ ነው እንጂ እሷ ብዙም የሚዲያ ሰው አይደለችም፣ የሜካፕ ሰው አይደለችም እንደ ሌሎች አርቲስቶች ይሄ የተለዩ ነገሮች እይታ ውስጥ ለመግባት የምታደርጋቸው ምንም አይነት ጥረቶች የሉም። በጥቂቱ በማስታወቂያ ስራዎች እና እንዲህ ከልጇ ጋር የስልክ ማስታወቂያዎች ምናምን ትሰራለች። አምባሳደር ስለሆነች ለነዚያ ያው ማስታወቂያዎች ትሰራለች እንጂ ብዙም እንደዚህ አይነት የሶሻል ሚዲያ ላይ እንቅስቃሴ ብዙም አይደለችም። ኢንስታግራም ላይ አንዳንዴ ከስንት አንዳንዴ እንደዚህ ለማስታወቂያ የሚሆኑ ፎቶዎች ነው የምትለቀው እንጂ ፎቶ እንኳን ብዙ የምትለቅሰው አይደለችም። ምክንያቱም ደግሞ በጣም ሳይለንት የሆነች ልጅ ናት። የአርቲስት ቃል ኪዳን ጥበቡ በጣም የልብ ጓደኛ ናት። እንዲሁም ደግሞ ነባ የሰላም ተስፋዬ በጣም የልብ ጓደኛ ነው እና እነዚህ ሁለት አርቲስቶች እንግዲህ የሁለተኛ ልጅ እናትና አባት ሁነዋል ማለት ነው። እንኳን ደስ ያላችሁ ማለት እንፈልጋለን። እንዲሁም እናንተም ደግሞ ለአድናቂዎቻቸውና ለወዳጆቻቸው በሙሉ እንኳን ደስ ያላችሁ ማለት እንፈልጋለን ለዛሬ ይዘንላችሁ የመጣነው ቪዲዮ ይሄ ነው ቪዲዮውን ከወደዳችሁት ኮሜንት ላይክ ሼር ማድረግ እንዳትረሱ እንዲሁም ደግሞ ቪዲዮዎችን ያው ቻናላችን ብዙ ነገሮች ስለነበሩበት ለብዙ ጊዜያትም አቋርጬው ስለነበረ ለሌሎች ሰዎች እየደረሰልኝ ስላልሆነ ላይክ እና ሼር ኮሜንት ብታደርጉልኝ ደግሞ በደንብ ይደርሳልና በተለይ ሼር ላይክ በደንብ እንዲደርስ ስለሚያግዘው ላይክ እና ሼር እንድታደርጉልኝ ጠይቃለሁ። እንዲሁም ደግሞ ሼር የምታደርጉልኝ ልጆች ሼር አድርገናል ብላችሁ ኮሜንት ላይ ከጻፋችሁልኝ ብድራችሁን እመልሳለሁ ማለት ነው። ብድር በምድር ነው። ስለዚህ ሼር ለምታደርጉ ልጆች ሼር እንዳደረጋችሁ ብታሳውቁኝ እኔም ደግሞ ለእናንተ መልሼ ሼር አደርጋለሁኝ ማለት ነው። ዛሬ እንግዲህ ይዘንላችሁ የመጣ ነው ቪዲዮ ይሄ ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰላም ለሀገራችን። ቻው ቻው።